በጣም የሚገርመው ነገር አንዳንድ ልጆች ምንድነው ዛፊቱ በብሩኬና በሃይሚ ስማቸውን ካልጠራሽ አይሆንልሽም? እንዴ ምንድነው ስማቸውን ዝም ብለሽ ምጠሪው ላላችሁኝ፣ ዛሬ አንድ ሙዚቃ ጋብዛችሁና ከዛ በኋላ እነግራችኋለሁ። እና አንዳንድ ደግሞ እውነታዎች አሉ፣ ትላንት የተፈጠረ ነገሮችንም እነግራችኋለሁ ማለት ነው። ትላንትና በጣም የጨረቃ ፋሚሊዎችን ትንሽ ራሳችሁን ያዞረውን ነገር እነግራቸዋለሁ ማለት ነው እና እች ሙዚቃ ፀሐይ፣ የሚነብሩኬ ምንድን ነው? ከእነሱ የምፈልጊ ነገር ምንድን ነው ላላችሁኝ ወላችሁ ሞትላችኋለሁ፣ ስሙት። አያቸው አይደለም። ህመም ህመም ምንም ያደርገኝ። ትላንት እንኳን ስላልመጡ ህመም በህመም ነው የሆንኩት። ላብ በላብ ነው የሆንኩት። ራስ ምታት፣ ኩፍኝ፣ ጭብጥ፣ ሁሉ ነገር ነው የመጣብኝ ትላንትና ስላልመጡ ብቻ ማለት ነው። በጣም ብዙ በሽታዎች ነው ላይ ላይ ሲጫኑ የነበረው ማለት ነው። እና እንደዛ አትበሉኝ። በብሩኬና የሚሰማቸውን ካልጠራሽ መስራታችም ለምትሉኝ ሰዎች ይኸው ህመም ህመም ያደርገኛል። ህመም ስለሚያደርገኝ እረፉ፣ አትበሉኝ እንደዛ በቃ ይሄን ነግራችሁ ነው እና ትናንትና በጣም ብዙ ነገሮች ሲወሩ ነበረ። አንዳንድ ልጆች ያልሆነ ነገር ውስጥ ገብተው አይሚ ተይዛለች አይሚ የሆነ ነገር እናለች ምናምን ብላችሁ ብዙ አንድ ሶስት ቪዲዮ ዩቱ በሮች አይቻለሁ። ሀይሚ ምንም አልሆነችም። ቤተሰብዬ ሰላም ነው ያለችው። እግዚአብሔር ይመስገን ቡራና ሀይሚ ሰላም ናቸው። በአሁኑ ሰዓት ሰላም ነገር ላይ ነው ያሉት። እግዚአብሔር ሰላማቸውን ያብዛ ነው ምለው። እንዲሁም ይሄን ነገር ሲፈጠር አንዳንዶቹ ደውለውልኝ እረ ዛፍዬ፣ ምንድን ነው የሚባለው ነገር? አንቺ አዲስ እኔ አዲስ አበባ ስለሆንኩ ብዙ ሰው ይደውልልኛል፣ ይጠይቀኛል። እና ምንድን ነው ምናምን ሲሉኝ እኔ ወዲያው ለማን ደወልኩኝ? ለሀሰን ደወልኩኝ። ቤተሰብ ሀሰን ጋር ደውዬለት ሀሰንዬ፣ ምንድነው ምንድን ነው የሚወራወር የምናምን እውነት ከእንቅልፍ እንቅልፍ ተኝቶ ነበረ ከእንቅልፉ ተነስቶ ነው ያነሳል ስልኬን። እና ምንድን ነው የተፈጠረው ነገር ስለው አይ ምንድን ነው ምናምን ስለኝ፣ እንደዚህ እንደዚህ ተፈጥሯል ሀይሜ ተይዛለች ምናምን ተብሏል ስለው አረ ዝም ብሎ ነው ውሸት ነው እረ አለች ፍጡር ከኛ ጋር አፍጥራ ነው የሄደችው ብሎ ነገረኝ። እኔም ነግሬያችሁ ነበር ፍጡር አፍጥራ እንደሄደች ከሌላ ሰው ሰምቻለሁ። ሌላ ሰው ደውዬ አረጋግጬ ነግሬያችኋለሁ። እኔ በሰራው ቪዲዮ አይታችኋል እናንተ። ወዲያው ምን እንደ ራሳችሁ እንድለወጡ አላውቅም። እኔ ነግሬያችኋለሁ። ፍጡር አፍጥራ ከነ ሀሰንጋ ወደ ቤቷ እንደሸኟት ሁሉ ቪዲዮ ላይ ነግሬያችሁ ነበረ፣ ግን እናንተ አልሰሙም። ድጋሚ ደወልኩ ሀሰንጋ ሲጨንቀኝ ማለት ነው። ደውዬ ስጠይቀው አይ ምንም ችግር የለውም ሰላም ነው ሁሉ ነገር ሰላም ናለኝ። እግዚአብሔር ይመስገን አለን እና ጥሩ አይደለም። አንዳንድ ጊዜ የማይሆን ነገር ብዙ ልጆች የመዳም ቅመሞች ይደነግጣሉ። አንዳንዶች እንደውም ይወርቃሉ፣ ይወርቁም አሉ አንዱ አንዱ ምናለችኝ። አንድ ቀን የሆነ ርዕስ ሽናይቼ ወደኩኛለች። ከዛ በኋላ ግን ርእሴን አስተካከልኩት። እግዚአብሔርን ነው ምላችሁ። በጣም እኔ እፈራለሁ። በቃ ርዕስ ሽናይቼ ነው የደነገጥኩ። ዛፍ በእናትሽ ካሁን በኋላ እንደዚህ እንዳታደርጊ ስትለኝ አንድ ጊዜ አንዷ ልጅ ማለት ነው ከዛ በኋላ ርእሱ ራሱ ርእስ ራሱ በትክክል መጽሐፍ የጀመርኩት ምስላችሁ ርእስ አንዳንዴ አካብዳችሁ ጽፋላችሁ ርዕስ እንጽፍ አካብደን እንጽፋለን ግን ያው አንዳንዴ የሚፈጠር ነገር ነው ይሄ ከዛ እንደውም ብላኝ ተውኩት ርእስ ራሱ እንዲመጻፍ እና ውዶቼ እንደዚህ ማስደንገጥ የለብንም ለማለት ፈልጌ ነው። ብሩኬ ና ሀይሚ በአዲስ ነገር ይመጡልናል። በሚያምር ነገር ነው የሚመጡልን። በሰፕራይዝ ነው የሚመጡልን ካሁን በኋላ እናንተ ምንም ነገር የሚያጋጥመን ነገር የለም። ከዚህ በኋላ በሰፕራይዝ በደስ በሚል ሁኔታ ነው ነገር ነው የሚመጡት። ከዚህ በኋላማ የሆነ ነገር ከመጣ ራሱ እኛ ራሱ ልባችን አይችልም። ከዚህ በኋላ እነ ብሩኬ አሁን ፍቅራቸውን ማጣጣም ነው ያለባቸው ለእነሱ ጥሩ ነገር ነው መመኘት ያለብን። አንድ አህቴ ደግሞ ዛፍዬ፣ በጣም ደስ ብሎኛል ስለታረቁ ደስ ብሎኛል ብላ እንደውም ከሰሞኑን የሆነ አበሻ ቀሚስ ሶስታችሁ አንድ አይነት ብላለች። እንግዲህ ካገኘዋቸው በጣም ደስ ይለኛል። ሶስታችንም አንድ አይነት አበሻ ቀሚስ ለብሰን ቪዲዮ ልናደርግ እንችላለን፣ ከእግዚአብሔር ጋር እንደው እነ ብሩኬን ካገኘዋቸው ማለት ነው። ስልክ ሽ ብሎ እንትን ካሉ ያው እነሱ ስልክ ብዙ ጊዜም እንትን አይሉም። ቢያነሱልሽም እንደዚህ ስጦታ ስሰጫቸው ቪዲዮ መቀረጽ፣ ፊልም ግን አበሻ ቀሚስ ስለሆነ ሊቀረጹ ይችላሉ። አንድ አቴ ዛፍዬ እንደው አንቺ ለነሱ እንደዚህ እየሆንሽ እንደዚህ እየታገልሽ ስለነሱ ብዙ ነገር እየሆንሽ እማ ለሶስታችሁ አንድ አይነት አበሻ ቀሚስ እንድታሰሩ ብር እልካለሁ ወይም አበሻ ቀሚስ ገዝቶ የሚሰጣችሁ ቤተሰቦቼ እነግራቸዋለሁ ብላለች። እኔ እግዚአብሔር ቃላት የለኝም። ስትልክልን ስታደርግልን አንተቺ አሳያቸዋለሁ ማለት ነው ቤተሰቦችዬ። አንዷ ደግሞ እህቴ ብሩኬና ሀይሚን ስለምትወጃቸው ስለምታከብሪያቸው የብሩኬና የሀይሚን ፎቶ አሰርቼ በቲሸርት አድርጌ እሰጥሻለሁ ብለኛለች። አረ ደስ ብሎኛል። እና እኔ ጋም ሰፕራይዝ አለ እና ብሩኬ ጋም ሰፕራይዝ አለ ማለት ነው። ስለዚህ ከሰሞኑ ከእግዚአብሔር ጋር ቲሸርቱን ለቤስ የላችሁ እመጣለሁ። ቲሸርቱ ይሰራልኛል ነግሬልሻለሁ። ቆንጆ አድርጎ እንዲሰሩልሽና እንዲሰጡሽ ነግሬያቸዋለሁ ብላኛለች አንድ እህታችን። አመሰግናለሁ። ለነ ብሩኬ ቢሰራላቸው ደስ ይለኛል። ቲሸርቱ ቲሸርት ቲሸርትም ይሰራላቸው፣ የራሳቸውን ፎቶ ለሚለብሳሉ እና እነ ብሩኬና ሀይሚ ምንም ችግር የለውም ለማለት ፈልጌ ነው። በደስታ ነው የሚመጡልን እና ብዙ ነገር ማሰብ የለብንም። ልቦና አይስጣቸው ስለ ነሱ እንደዚያ ነገር ስለሚሰሩ ልቦና አይስጣቸው ነው የምለው። ሀሰንም ደቡ ጠይቄ ምንም ችግር እንደሌለው ነግሮኛል። ቤተሰብዬ፣ እመኑኝ የባካቸው አንዳንድ ነገር ስነግራችሁ እመኑኝ። ለምንድን ነው አንዳንዶቹ ደግሞ ምንድን ነው ብሩኬና ሀይሚ አብሮ መጥቷል ትላላችሁ? እንዲ ብሩኬና ሀይሚ ምኑ ናቸው? አንዳንድ ልጆች በሀይሚን አቀድሜ አይመጣችሁ። ብሩኪ ዛሬ ይገባል። እንደ እኛ አኳጣርተ ነው የምናወራው። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ላይክ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ